ተወዳጁ የእንግሊዝ ፕሪምየር ሊግ ከሁለት ሳምንት ዓለም አቀፍ ጨዋታዎች በኋላ ተመልሷል። በዚህ መሀል ግን ብዙ ስፖርታዊ ጉዳዮች ታሪክ ሆነው አልፈዋል። የትላንት ክዋኔዎች፣ የዛሬ ታሪኮች፣ የነገ ትዝታዎች እየሆኑም አልፈዋል። አሁን ትኩረታችን በተወዳጁ የዓለማችን ሊግ፣ የእንግሊዝ ፕሪምየር ሊግ ላይ ይሆናል። ትኩረታችንን የምናደርገው እዚህ ላይ ይሆናል። የሳምንቱ ክስተት ሊሆኑ የሚችሉ ጉዳዮችና ተጠባቂ የደርቢ ጨዋታዎችን እንመለከታለን። የለንደን ከተማ ደርቢዎችና የምዕራብ እንግሊዝ ቀጠና የመርሲሳይድ ደርቢ ጨዋታዎች ቀልባችንን የገዙ ሆነው ለእናንተ ማሽሞንሙነን የምና ደርሳችሁ ይሆናል። ይህ ሌጀንድ ስፖርት ነው። ለአዳዲስና ወቅታዊ ስፖርታዊ መረጃዎች ላይክ፣ ሼር፣ ሰብስክራይብ ያድርጉ። ኦምባፔ አንድ የተጀመረው የእንግሊዝ ፕሪምየር ሊግ ጨዋታዎች ሰላሳኛ ሳምንቱን አስቆጥሯል። ከኢንተርናሽናል ብሬክ በኋላ ሊጉ ዛሬና ነገ ይቀጥላል። የስፖርቱ ቤተሰብ ናፈቃቸው አስደናቂ ጨዋታዎችም የሚደረጉ ይሆናል። ዱላ ወደሚያማዘዘው የደርቢ ጨዋታ ከማምራታችን በፊት ዛሬና ነገ የሚደረጉ ጥቅል ጨዋታዎችን በወፍ በረር እናስቃኛችኋለን። ፕሪምየር ሊጉ ዛሬ ሲጀመር አርሰናል ከፉልሃም የለንደን ደርቢ ነው፣ እንመለስበታለን። ዎልቨርሃምፕተን ከዌስትሃም ይሄ መርሃ ግብር ምሽት 3 አካ 45 ሲደረግ የወልቭሱ ማቴዎስ ቹኗ የአራት ጨዋታ ቅጣቶችን ባለማጠናቀቁ ወደ ሜዳ የማይገባ ይሆናል። ዌስትሃሞች ካለፉት አምስት የፕሪሚየር ሊግ ጨዋታዎች መካከል የተሸነፈው በአንዱ ብቻ መሆኑ ሲታሰብ ለወልቭስ ሌላኛው ተጨማሪ ፈተና እንደሚሆን ግልጽ ነው። ኖቲንግሃም ፎረስት ከማንቸስተር ዩናይትድ። ይህ ጨዋታ ምናልባትም ከመርሲሳይድ ደርቢ ባልተናነሰ የሚጠበቅ ታላቅ መርሃ ግብር ነው። አሰልጣኝ ሩበን አሞሪም ኦልትራፎርድ ከደረሱ በኋላ ያስነሱት ባቡር ሀዲዱን እየሳተ ዛሬም ዥዋዥዌ ላይ መሆኑ ሲታሰብ ማንቸስተር ዩናይትድ ፈረንጆቹ እንደሚሉት ራዲካል ሽፍት የሚያስፈልግበት ወቅት ላይ ነው። በዚህና በሌሎችም ምክንያቶች ጨዋታው የሚጠበቅ ይሆናል። ፕሪምየር ሊጉ ነገ ሲቀጥል ቀሪ ሰባት ጨዋታዎች ይደረጋሉ። በርንማውዝ ከኢፕስዊች ታውን የሚያደርጉት መርሀ ግብር በቪታሊቲ ስቴዲየም የሚካሄድ ይሆናል። ባለፉት አምስት የእርስ በርስ ግንኙነቶች በርንማውዝ የበላይነት አለው፤ አንድ ጊዜ ሲያሸንፍ በአራቱ አቻ ተለያይተዋል። ብራይተን ናው አልቢዮን ከአስቶን ቪላ ማንቸስተር ሲቲ ከሌስተር ሲቲ ሌሎች መርሃ ግብሮች ሲሆኑ አስቶንቪላ ቪላና ማንቸስተር ሲቲ የፌካፕ ግማሽ ፈጻሜን ተቀላቅለዋል። የስኬት በተመዘገበ ማግስት ጨዋታው መካሄዱ ለነሱ ተጨማሪ ሞራል ይሆናቸዋል ተብሎም ይታሰባል። ኒውካስትል ዩናይትድ ከብሬንትፎርድ፣ ሳውዛምፕተን ከክሪስታል ፓላስ እንዲሁም የሳምንቱ ግዙፍ ጨዋታ ሊቨርፑል ከኤቨርተን የሚያደርጉት የደርቢ ጨዋታ ይጠበቃል። አሁን አንድ በአንድ ጨዋታዎችን በመመልከት እንጀምራለን። ጉረቶቻችን ሁለቱ የለንደን ና አንዱ ደግሞ የመርሲ ሳይድ ደርቢ ይሆናል። ቆይታችሁን ከእኛ ጋር አድርጉ። ሰላሳኛው ሳምንት አስር ጨዋታዎች፣ ሶስት ደርቢዎች በተወዳጁ እንግሊዝ ፕሪምየር ሊግ። አርሰናል ከፉልሃም ለንደን ደርቢ። የጨዋታ ዕለት ማክሰኞ፣ ዛሬ መጋቢት 23 ቀን ከምሽቱ 3:45። ቦታ ኤምሬት ስቴዲየም። አርሰናሎች እንደ አበባ ናቸው ይባላል። ያ ህያው አይበገሬው ቡድን እንዳልተሰራ ያ በአርሰን ቬንገር ዘመን አንድም ጨዋታ ሳይሸነፍ ሁሉንም ረምርሞ የዋንጫ ባለቤት እንዳልነበር ሁሉ ዛሬ በእግር ኳስ የዕለት ብቃት እንጂ ታሪክ ምንም እንዳልሆነ የሚሰበክበት ክለብ አርሰናል ሆኖ ብቅ ብሏል። አርሰናልና አበባ ምን አገናኛቸው? ከቅርብ ዓመታት ወዲህ አርሰናሎች ወጥ የሆነ ብቃት ማሳየት ከተሳናቸው ዋላ ድር ብለዋል። በትንሽ ፀሐይ እንደሚጠወልግ አበባ በትንሽ ጉዳት የሚሰበር ቡድንም እየሆነ ነው። አንድ ተጫዋች ጉዳት ሲያስተናግድ ያንን ክፍተት ለመሙላት የሚንደፋደፍ እየሆነ ለደጋፊዎች አስቸጋሪ ጊዜን እንካችሁ የሚል ሆኗል። ቡካዮሳካ በክለቡ እንደማይኖር ሲታሰብ ሽብር የሚፈጠርበት ቤት አርሰናል። እርግጥ ነው አንዳንድ ተጫዋቾች አይተኪም አይነኪም ናቸው ግን እስከ መቼ? ወደ ደርቢ ጨዋታ እንመለስ። በለንደን ደርቢ አርሰናል ከፉልሃም የሚያደርጉት ግጥሚያ ፉላም አርሰናልን በባለፈው የውድድር ዓመት ከዋንጫ ያሰናበተ ክለብ ነው። በወቅቱ አርሰናል ሊጉን እየመራ ወደ ክራቨን ኮቴጅ አምርቶ በዚህም ሽንፈት ሲያስተናግድ፣ ክለቡ ቅስሙ የተሰበረው ያኔ ነበር። በዚህ ምክንያት ከስር ከስር ሲከተል የነበረው ማንችስተር ሲቲ የድሉ ባለቤት ሲሆን፣ አርሰናል እንደ ጥሩ አሯሯጭ ዳገቱ ላይ ጉልበቱ ብርክ ብርክ ሲለው አንድ እግሩን አንስቶ ሌላኛውን ለመትከል የዳዳው ቡድን ሆኖ ተመልክተናል። በእርግጥ ዘንድሮ በዚያ ቁመና ላይ አይደለም ቢቢስ እንጂ በማይሻል ቁመና ላይ ነው የሚገኘው። ሊጉን እየመራ የሚገኘው ሊቨርፑል የማራቶን ሩጫን ያክል አክርሮታል። አርሰናል ይከተላል። በአርሰናል በኩል መልካም ዜና አለ። ቡካዮሳካ ከሶስት ወራት ቆይታ በኋላ ዳግሞ ወደ ሜዳ ይመለሳል። ይህ ለሚካኤል አርተታው ቡድን እፎይታ የሚሰጥ ነው። ሌላ መልካም ዜና ዩሊያን ቲምበር ለጨዋታ ዝግጁ ነው ተብሏል። እናም የአርሰናል ቡድን ከትላንት በተለየ አቋም ወደ ሜዳ እንደሚገባ ይጠበቃል። ሪካርዶ ካላፊዮሪ አሁንም አለመመለሱ ለአርሰናል ሌላኛው ፈተና ነው። በተለይም በርካታ ግቦችን እያስተናገደ ለሚገኘው የተከላካይ ክፍል ይሄ ተጨማሪ ራስ ምታት ነው ማለት ይቻላል። ሌላ እንደ ግራዋ የሚመር ሀቅ እነሆ አሰልጣኝ ማርኮ ሲልቫ በክራቨን ኮቴጅ አሰልጣኝ ከሆኑ በኋላ በለንደን ደርቢ የሚያደርጓቸውን ጨዋታዎች በየጨዋታው ቢያንስ አንድ ነጥብ አምስት ነጥብ የመሰብሰብ አቅም መፍጠራቸው ለአርሰናሎች ትላንት የደረሰባቸውን ጸጸትና ቁስል ዳግም የሚነካካ እንዳይሆን ሌላ ፍርሃትን ዘርቷል። ጨዋታው ዛሬ መጋቢት 23 ቀን ምሽት 3 ሰዓት ከ45 የሚደረግ ይሆናል። ሊቨርፑል ከኤቨርተን የመርሲሳይድ ደርቢ የጨዋታው እለት ረቡዕ መጋቢት 24 ከምሽቱ 4 ሰዓት። ይህ ከፕሪምየር ሊጉ ደርቢዎች ሁሉ የላቀ ደርቢ እየሆነ የመጣ ግጥሚያ የሚደረግበት ነው። ኤቨርተኖች እንዲህ ይላሉ። ኒል ሳቲስ ኒሲ ኦፕቲመም። ይህ የላቲን ቃል ሲሆን ምንም ነገር በቂ አይደለም፣ ግን እጅግ የላቀው ጥሩ ነው እንደማለት ነው። እነሱ ከ1889 ይህንን ክለብ ሲመሰርቱ ትርጉሙ ከኳስ ያለፈ እንደሆነም በማድረግ ነው። በላንክ ሻየር ክልል በመርሲሳይድ ቀጠና ሁለቱ መልኮች አንዱ ሰማያዊ፣ ሌላኛው ቀይ፣ አንዱ የግዛት ትልቁ ከተማ፣ ሌላኛው በትልቁ ከተማ ውስጥ ያለ መንደር፣ ግን አቅምን የሚገዳደር እልህ የሚያስጨርስ ትግል የሚደረግበት ስለነዚህ የክለቦች ደርቢ ራሳቸውን አስችለን ትንታኔ ይዘን የምንመለስ ቢሆንም ዛሬ በስሱ ጥቂት ታሪኮችን እናንሳ። የወደብ ከተማው ሊቨርፑል ከኤቨርተን ቀድሞ የመመስረት እድል አለው። የወደብ ከተማ የሆነው ሊቨርፑል ራሱን እንደ ዝሆን፣ ኤቨርተንን ደግሞ እንደ ትንኝ ነው የሚመለከተው። ኤቨርተኖችም ምንም ብንቀጥን ጠጅነን አይነት አቋም ያለው ቡድን ነው። በወደብነት ለእንግሊዝ ኢኮኖሚ ትልቅ አበርክቶ ያለው ሊቨርፑል ከተማ በእንግሊዝ የእግር ኳስ አብዮትና ክብር ምናልባትም ከማንቸስተር ዩናይትድ ውጪ የሚገዳደረው አንዳች ክለብ እንኳን የለም። ለዚህ ነቃሽ ምስክር መጥቀስ ሳያስፈልግ የኋላ ታሪኮችን ማገላበጥ ብቻ በቂ ነው እንላለን። ወደ ጨዋታው እንመለስና የመርሲሳይድ ደርቢ በዕለተ ለመጋቢት አራት ከምሽቱ አራት ሰዓት ይደረጋል። በዚህች ወደብ ከተማ ውስጥ ያሉ ሁለት ቀለሞች በአንፊልድ ሮድ ጨዋታቸውን ያደርጋሉ። እኔ ነኝ ከተማዋን የምወክለው በሚልና በፍጹም እኛኮ ኒልሳቲስ ኒሲ ኦፕቲመም ብለን የምንዘምር ለክለባችን ምንም ነገር የማይመጥን ልዮች ነን የሚሉት በምላሹ ኒልሳቲስኒሲ ኦፕቲመም ብትሉ ዩ ዊል ነቨር ወክ አሎን የሚለውን ጉልበት አረድ ዜማ የምናዜም ለቀጠናው ምልክት የሆነን እኛ ሊቨርፑላውያን አንሰን አንሰን እንዴት ከናንተ ከትንኞች ጋር እንመዘን የሚሉ የንቀት አይንም ያላቸው ናቸው። ከምሽቱ አራት ሰዓት ጨዋታው ሲደረግ ሊቨርፑል ምንም እንኳን የሊጉ መሪ ቢሆንም አሁን ያለበት ቁመና ከፍተኛ ስብራት ላይ ነው። በቅርብ እንኳን ሁለት አስደንጋጭ ሽንፈቶችን አስተናግዷል። ከሊግ ካፕ ወይንም ከካራባው ካፕ ተሰናብቷል። በአንፊልድ ሮድ በፓሪስ ሴንት ጀርመን ተረምርሟል። ከአውሮፓ ሻምፒየንስ ሊግም ተሸኝቷል። የአሰልጣኝ አርኒስሎት ቡድን ሶስትዮሽ ዋንጫን ማሳካት ህልሙ እንደጉንበኖ አሁን ፕሪምየር ሊጉ ላይ ብቻ ትኩረት አድርጓል። ያለፉትን ሶስት ጨዋታዎች ተመሳሳይ ነጥብ ሲያስመዘግቡባቸው ኤቨርተን በሜዳ ያደረገውን ጨዋታ ሁለት ለዜሮ ሲያሸንፍ ሊቨርፑል በተመሳሳይ በሜዳው ደሙን በድል መልሷል። በተመሳሳይ ሶስተኛውን ጨዋታ ሁለታቻ በሆነ ውጤት አጠናቀዋል። የነገው መርሃ ግብር ሊቨርፑል የሊጉ መሪ ኤቨርተንን ላለመውረድ የሚጣጣር 15ኛ ደረጃ ላይ የተቀመጠ ቡድን ሆኖ ጨዋታውን የሚያደርግ ይሆናል። ግን ይህ ደርቢ በየትኛውም ጊዜ ቢሆን የስፖርት ቤተሰቡ ሊያዩ ከሚጓጉለትና ሰዓቱ አሁን መቁጠሩን ጀምሯል። ቸልሲ ከቶትንሃም ለንደን ደርቢ የጨዋታ ቀን ሐሙስ መጋቢት 25 ከምሽቱ አራት ሰዓት ይሄ ሌላኛው መርሃ ግብር ነው። ሁለቱ ክለቦች ያን ያክል አስፈሪ የሚባል ግስጋሴ የላቸውም። በቸልሲ ቤት አሰልጣኝ ኤንዞ ማሬስካ ከመጡ ወዲህ መሰረታዊ ለውጦች ቢኖሩም ቢሊየን ዶላር ፈሰስ ላደረገ ክለብ ይሄ የሚገርም አይደለም። የምዕራብ ለንደንና የሰሜን ለንደን ክለቦች፣ ሰማያዊዎቹና ነጮቹ፣ ቸልሲና ቶትንሃም ይህ መርሃ ግብር በስታንፎርድ ብሪጅ ይደረጋል። ቸልሲና ቶትንሃም በተለያየ ቁመና ላይ ናቸው። ቸልሲ አራተኛ ቶትንሃም አስር ደረጃዎችን ተንሸራቶ ተጫውቶ 14ተኛ ደረጃ ላይ ተቀምጧል። ቸልሲ የአውሮፓ ሻምፒዮንስ ሊግ ተሳትፎን ለማረጋገጥ ከቶትናሃም ጋር ይገጥማል። ቶትናም ደግሞ ከውራጭ ቀጠና ለመውጣት ይፍጨረጨራል። ቸልሲ በአርሰናል አንድ ለዜሮ ተሸንፎ ቶትናሃምም በፉላም ተሸንፎ የሚያደርጉት መርሃ ግብር የሚጠበቅ ይሆናል። በዘንድሮ የውድድር አመት የቸልሲ ወሳኝ ተጫዋች የሆነው ኮል ፓልመር በልምምድ ሜዳ ላይ ጉዳት አስተናግዷል መባሉ ለቸልሲ መጥፎ ዜና ሲሆን የመሰለፍና ያለመሰለፍ ጉዳዩም ነገ የሚወሰን ይሆናል። ይህ ሌጀንድ ስፖርት ነው። ጥንቅራችን አበቃ። ይህንን ገጽ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ድረሷቸው። ቸር ቆዩልን። ኦምባፔ ሹራብ